የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም ለግጭት ነው፣ እንደዛ አይደለም። ግጭት የሚባለኝ አንፈልግም፣ ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛው በጠቅላላ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ? ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች። በሙሉ ዙሪያው በኋላ አሳያችኋለሁ፣ ውሃ ብቻ ነው። የኛ ሀገር ግን ውሃ ጥማት አለብን። ለምንድንነው በውሃ ተከበን እየዘነበ ከእንደኛ የሚዘንብለት ሀገር ስንት አለ? እየዘነበ ከእርሰ ምድሩ ውሃ ኢንዲያኖሽን ታች ቀይ ባህር ላይ የከበበን ሀገራት፣ በውሃ ተከበን ስናበቃ ለምንድነው ውሃ ችግር የሆነብን? የባህር በር ባለቤትነት ሁለንተናዊ እይታ፣ የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች ወደ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛዎች ናት። ይሄ ቀይ ባህር ይታያቸኋ፣ እዚህ ጋር ይታያል። ይህ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች፣ በዚህኛውም ያገባታል በዚኛውም ያገባታል። እዚህ ጋር ሱዳን አለች፣ በዚኛውም ያገባታል በዚኛውም ያገባታል። እዚህ ጋር ግብጽ አለች፣ በዚኛውም ያገባታል በዚኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ወይ ቢያገኘኝ ኢትዮጵያና እኛ አብረን በጋራ መሳት ይገባናል ምናምን ካለ በኋላ የአባይ ጉዳይ ግን ይለኛል አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም አባይማ የእናንተ ብቻ አይደለም ግብፆች ሱዳኖች ህልውናቸው ነው ሁሉም ሰው የሚናገረው ይሄን በቃ ምንም ታቦ አይደለም ኢትዮጵያ ውስጥ ግን በጣም የሚያሳዝነኝ እና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መወያየት እንደ ነውር እናስባለን ያንተን አባይ ያንተን ህዳሴ ከነ ገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል አቱ ሰዶ ይቅር ግን ለምን አነጋገርበትም ይጠቅማል አይጠቅምም ከመጣም እንደሚያስከትለውም አያስከትለው ለመነጋገር እንዴት እናፍራለን ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን፣ ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀረ ችግር የለውም። The rights and claims of Ethiopia based on geographical

ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር ነበር ይሄን ስምምነት መፈተሽ ያስፈልጋል። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናልኮ፣ አሁን ለምን ዝም አንልም? ቢቀርብንስ ከኤርትራ ቢያጋጨንስ ከጅቡቲ ቢያጋጨንስ የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም አይችልም። አንደኛ ደህንነት አለ እንደምታውቁት፣ ብላስት ያደርጋል ብትፈልግም ባትፈልግም ወደሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው፣ እንጂ ለአጥረ ጊዜ መሸከም ችግር አይደለም።